የሚቀጥሉት አራት ወራት በአብዛኛው የምስራቅ አፍሪካ ሀገራት ከመደበኛው በላይ የዝናብ ሁኔታ እንደሚጠበቅ ተገለጸ። ትንበያውን መሰረት በማድረግም መንግስታት አስፈላጊውን ቅድመ ዝግጅት እንዲያደርጉ የኢጋድ አየር ጠባይ አዝማሚያ ትንተናና ትንበያ ማዕከል አሳስቧል። ቤተልሔም ሰለሞን የአየር ንብረት አገልግሎት የቅድመ ማስጠንቀቂያ ክፍተትን ለመሙላት በሚል መሪ ሀሳብ ሰባኛው የአፍሪካ ቀንድ የአየር ንብረት አዝማሚያና ትግበራ ፎረም ከግንቦት 11 ቀን ጀምሮ በአዲስ አበባ ለተከታታይ ሁለት ቀናት እየተካሄደ ይገኛል። በምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ፣ የአየር ንብረት ትንባያና ትግበራ ማዕከል የተዘጋጀው ፎረም ከሰኔ ጀምሮ እስከ መስከረም ወር ድረስ ያለው የቀጠናው የአየር ሁኔታ ትንባያንም ይፋ አድርጓል። የኢጋድ ምክትል ጸሐፊ መሐመድ አብዲዋሪ ኢጋድ በቀጠናው የአየር ንብረት ለውጥ ሳቢያ የሚከሰተውን ተጽዕኖ በመቀነስ ረገድ አባል ሀገሮች ሰዎቹን የመደገፍ ቁርጠኛ አቋም አለው ብለዋል። ባይ ክሩወል አይሮኒ ኦፍ ኔቸር ኦፍ ኤክስትሪም ፍላት ከ2020 እስከ 2024 ባለው ጊዜ ውስጥ ብቻ በቀጣናው ታይቶ የማይታወቅ ድርቅና የጎርፍ መጥለቅለቅ ታይቷል። ቀድሞውንም ውስን የሆነውን የተፈጥሮ ሀብታችን በማወክም በሚሊዮን የሚቆጠሩ ዜጎቻችንን ሰብአዊ እርዳታ ጠባቂ አድርጓቸዋል። ኢጋድ በልዩ የአየር ንብረት ትንበያና ትግበራ ማዕከሉ በኩል ለአካባቢው የአየር ንብረት አገልግሎትን ለመስጠትና በእነዚህ ተግዳሮቶች ውስጥ አባል አገሮቻችንን ለመደገፍ ቁርጠኛ አቋም አለው። የዋና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ ፎረሙ ኢትዮጵያን ጨምሮ አባል ሀገራቱ ትንበያውን መሰረት አድርገው አስፈላጊውን የጥንቃቄ እርምጃ መውሰድ የሚያስችላቸው መሆኑንም ገልጸዋል። እንደ ኢትዮጵያ ላሉት አንዳንድ የኢጋድ አባል ሀገራት ከሰኔ እስከ መስከረም ወር ዋነኛ የዝናብ ወቅት በመሆኑ በዚህ መድረክ ወቅታዊ የአየር ንብረት ትንቢያ ይፋ መደረጉ አስፈላጊ ነው። ትክክለኛ የአየር ንብረት መረጃ ለፖሊሲና እቅድ አውጪዎች እንዲሁም የአደጋ ስጋት ተቋማት የጎርፍና የድርቅ አደጋዎችን በውጤታማነት በአጭርና በመካከለኛ ጊዜ ስትራቴጂዎችን እንዲያዘጋጁ አጋዥ ነው። ይህ ፎረም ለሀገር አቀፍ ተመራማሪዎችና የአየር ንብረት መረጃ ተጠቃሚዎች ወቅታዊ የመንግስት ውሳኔዎችን ለማወቅ ጠቃሚ እድል ይሰጣል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ ኢንስቲትዩቱ አስተማማኝ መረጃ ላይ የተመሰረቱ የአየር ጠባይ ትንተናዎችን ተደራሽ ለማድረግ የሚያስችል አቅም መገንባቱን ጠቅሰዋል። የአየር ንብረት መለዋወጥ እየጨመረ በሄደ ቁጥር የአየር ጠባይ መረጃ አደጋዎችን ለመቀነስና ጥንቃቄዎችን ለማድረግ ያለው ሚና የሚካድ አይደለም። የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት አስተማማኝና ተደራሽ የአየር ንብረት መረጃን በማቅረብ የተሻለና በመረጃ ላይ የተመሰረተ ውሳኔ ለመስጠት ቁርጠኛ ነው። ኢንስቲትዩቱን ለማጠናከርም የኢትዮጵያ መንግስት የክልል የሚቲዎሮሎጂ አገልግሎት ማዕከላትን የማብቃት ዘመናዊ የሜትሮሎጂ ምልክትና የግንኙነት ስርዓቶችን ገንብቷል። ካንትሪ ግሪን ኢኮኖሚ ስትራቴጂ በኢጋድ የአየር ንብረት ለውጥ ተመራማሪ ዶክተር ትጥቄ ካሳ በሚቀጥሉት አራት ወራት በምስራቅ አፍሪካ ሀገራት ከመደበኛው በላይ የዝናብ ሁኔታ እንደሚጠበቅም ጠቁመዋል። ትንበያ የሚያሳየው በዚህ በክረምት ወቅት ከመደበኛ በላይ እንደሚሆን በተለይ ደግሞ በአብዛኛው በኢትዮጵያ ክፍል፣ በደቡብ ሱዳን፣ በምዕራቡ የኬንያ ክፍል እና በምስራቁ የዩጋንዳ ክፍል እንዲሁም ደግሞ በሱዳን ከመደበኛ በላይ ዝናብ እንደሚገኝ ተተንብዮአል። የአየር ጠባይ ትንበያውን መነሻ በማድረግም አባል ሀገራቱ አስፈላጊውን ቅድመ ጥንቃቄ እንዲወስዱም ተመራማሪው አሳስበዋል።